ካሊብ ያልጠበቀው ነገር ገጥሞታል ማለት ነው እንግዲህ። ካሊብ በዚህ መልኩ ራሱን እስኪስት ድረስ ምንድነው ያጠጣችው? ነው ምንድነው ያጠጣችው ስንል እንግዲህ የእንቅልፍ መድኃኒት ነው። ደከመኝ አልቻልኩም ብሎ ነው እንግዲህ እሱ በዛው ተኛ ማለት ነው። እና እሷም እንግዲህ ህልሟን አሳክታለች። ይቺና አሁን ላይ የቤቱ ንግስት ነኝ አምኬን እያለች ነው። የቤቱ ንግስት ነኝ ይውልሽ፣ ትሁት እኔ አሁን ላይ ከባሌ ጋር ታርቂያለሁ። አንቺ እኮ ዝም ብለሽ ነው፣ በባልና በሚስት መሃል መግባት አልነበረብሽም። አይሽ እኔ ሁሉንም ነገር ማድረግ እችላለሁ ብላ ጀብድ የሰራች መስሏት፣ አይ ቲና ቲና፣ ጀብድ የሰራች መስሏት መታለት። ትሁት ነግራታለች፣ ለእሷ ብቻ አይደለም ባይዘወይ፣ ለዳኒ ራሱ ዳኒ እንዴ አብረሽ አድረሽ ነው እንዴ? ስለ ጊዜ አዎ። አየህ፣ ሁሉንም ነገር ማድረግ እችላለሁ ብላለች ለዳኒም። እና እንግዲህ እቲና ይሄን ያደረገችው የራሷ የሆነ እቅድና አላማ ስላላት ነው። ይሄ ደግሞ ከፕሮግራሞቿ አንዱ ነው ማለት ነው። በዚህ አያበቃም ባይዘወይ። አሁን ላይ እሱን እንደዚህ አድርጋ አብራ አደረች፣ ልጅ ነው የምትፈልገው ከሱ። ለምን ከዚህ ቤት ላለመውጣት አንድና አንድ አማራጯ ልጅ መውለድ ነው ብላ ያሰበችው እሷ ባይዘወይ። ይወጣሉ አባባ ገና ለገና ስላረገዘች ምናምን ብሎ እሺ ብሎ እዚሁ አያስቀምጣቸውም። ነግሯታልም፣ ታረቁ አይመለከተኝም፣ ግን ከታረቃችሁም እዚህ ቤት ትወጣላችሁ ብለዋል። አሁን እንግዲህ ካሊብ ያመጣው ሀሳብ አለ። በእርግጥ በሀሳቡ ውስጥ ትሁትም አለችበት ማለት ነው። ሀሳቡ ምንድን ነው እንግዲህ ሀሳቡ እንግዲህ ከኤደን ጋ የውሸት ፍቅር መጀመር ነበረ። ይህንንም ሀሳብ ያው ትሁትም አለችበት። እንግዲህ መበቀል ከፈለግ እንደዚህ አይነት ሀሳብ አለ ብላ ሀሳቡን አምተታለት። አስቦበት እሱም ኤደንን ነግሯት ኤደንም ደግሞ ላስብበት ብላ እሷም ቶሎ አሳውቀው ፍቅር ጀምረዋል ማለት ነው። ይሄ ፍቅር ግን ወደ እውነት ይዞራል ወይ የሚለውንም ስንመለከት የሚዞር ይመስላል ማለት ነው። ሰላም ሰላም ውዶችዬ፣ እንዴት ናችሁ? ሰላማችሁ ይብዛል፣ ይመያላችሁበት። እንኳን በሰላም መጣችሁ ወደ ቻናል ማለት ነው። ላይክ ሰብስክራይብ እያደረጋችሁ ለምታበረታቱ በእውነት ከልብ አመሰግናለሁ። ቪዲዮን አይታችሁ ላይክ የማታደርጉ ደግሞ ሆዋሪው ላለ ሆዋሪው እና ላይክ አድርጉ ለማለት ነው ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ለማዘዝ አይደለም ለማስታወስ ያክል ነው ዛሬ እንግዲህ ይዤላችሁ የመጣሁት እጅግ ተወዳጁ ትሁት ድራማ ነው ማለት ነው እንግዲህ በትሁት ድራማ ላይ በነገራችን ላይ ብዙ የሚያስተምሩ ነገሮች አሉት እና እሱንም ወደ በኋላ የምናወራ ይሆናል እና ካሊብ ግን ተሳክቶለታል ካሊብ እንግዲህ በጣም ደስ የሚል ነገር ነው የገጠመው እሱ ምንድነው ቲናን ለመበቀል ቲናን ለማናደድ ቲናን ከዚህ ቤት ለማስወጣት የተጠቀሙት ይሄ ስትራቴጂ ነው። ይህንን ደግሞ አስቦበት ነው ያደረገው ካሊብ እንዲሁም ደግሞ አባባ ጋ ተማክሮ ነው። በነገራችን ላይ ካሊብ ብዙ ነገሮችን የሚያበላሸው በምንድን ነው? በስሜት ስለሚመራ በራሱ እሱ እንደመጣለት እንደፈለገ ስለሚያደርግ ነው የሚያበላሸው። ከአባባ ጋ ካወራበት ግን የሚበላሽ ነገር የለም ማለት ነው እና ከአባባ ጋር ከተማከረ ብዙ ነገሮቹ የተስተካከሉ ነው የሚሆኑት። ምክንያቱ ደግሞ ምንድን ነው? አባባ ሲያቅድ መጨረሻ ምን ማድረግ አለብኝ የሚለውንም ስለሚያስብበት ነው። ካሊብ ግን በስሜቱ ይመራል። ከዛ አንጻር ነው እና አሁን የኤደንን ጉዳይ ግን አባባ ማይ አሪፍ ይመስላል ብለዋል። ነገር ግን ትሁት የፈራችው ነገር ደግሞ እሺ፣ ኤደን እሺ ካለችው አይቀር ወደዚህ ቤት ከመጣች በእርግጥ እሷ ሀሳቡን ያመጣችው ኤደን ጋር ሲያይ ከዚህ ብን ብሎ ይጠፋል ዳኒ ነው ለምን ዳኒ ከቤቱ ውጣ ሲባል አልወጣም፣ ማለት ትውትም ውጭ ስትባል አልወጣም አሉ። የሌባ አይነ ደረቅ መልሶ ልብ ያደርቅ። በጣም ነው ልብ የሚያደርቁት በሰው ቤት ግግም እና ተነቅቶባቸው ተባኖባቸው እያወቁ ሬ እነዚህ ሲለያል ደረቅ አሉ ማለት ነው። ስለዚህ እንዲወጡ፣ ይሄ አንደኛ እንዲወጡ ነው። ሁለተኛም በቀል ነው፣ ለዳኒ በቀል ነው፣ ለቲና እንድትወጣ ነው ነበረ በእርግጥ ለእሷም በቀል ነው እንግዲህ የምትወደው አሁን አሁን ላይ ስቲል እንዴት ነው መሰላችሁ መጀመሪያውንም አትወደውም ገንዘብ ነው የምትወደው አሁን በተለይ አትወደውም በቀል ነው አሁን የያዘችው ማለት ነው ቴና እና እንግዲህ ይህንን በቀል በዚህ በመጠጥ በእሷ ቤት አሳክቻለሁ ብላ ነው የምታስበው። ምክንያቱ ደግሞ በቃ ልጅ ከጸነሱ የትም ሂጂ አይሉኝም እዚሁ ቤት እቀምጣለሁ ነው እንዳልኳቸው። ግን እዚሁ ቤት አያስቀምጧትም አባባ ከዚህ በፊትም ብለዋል። ግን እንደ አባዬ እኮ ልጅ አለመኖሩ ነው እንጂ ልጅ ወልዳል ቢሆን እንዴት ነበር የምናደርገው ብሎ ሲጠይቅ ደጋግሞ አባባ ምን ብሏል? ምን ችግር አለው ብለ ነው ሲጀመር እነዚች አይነቷ ለአንተ አይወልድም አትወልድም ማለት ለምንድነው? ያለበት ምክንያት መካንነቱ እንደዛ ነገር ሳይሆን አትወልድልህም። ምክንያቱ ደግሞ እሷ አንተን አላማ ብላ የያዘች በምን ምክንያት ነው? ቀጥታ ገንዘብ ፈልጋ ነው የመጣችው። ስለዚህ ለአንተ ልጅ ልትወልድልህ አትችልም። ሴት ልጅ የምትወልደው ከምትወደው ነው ብለው ነበረ። አሁን ላይ ግን እንዴ ታዲያ ወዳው ይሆን እንዴ ቲና ልትወልድለት የተዘጋጀችው ካልን አደለም። አንደኛ እዚህ ቤት ላለመውጣት ነው። ይህንንም ደግሞ አባባ ከዚህ በፊት ምን ብለዋታኒ? ይቅርታ አባዬ በጣም ቅርታ ብላ ከእግሩ ስር በቃ አባዬ ብላ እንግዲህ አስቡት። ቤቱን የተሰጠች የመሰላ ጊዜ ካሊብ አባት ነው ስትለው የነበረው ናውጣ የካሊብ አባት አንተ ካሊብ አባትን ይዘውጣልኝ ነው ስትል የነበረው። አሁን ላይ ግን ይቅርታ ስትጠይቅ አንተ እኮ ሽማግሌና አስታርቀን ስትለው ታረቁ። እሱ እሺ የሚልሽ አይመስለኝ፣ ይቅር የሚልሽ አይመስለኝም እንጂ ይቅር ካለች ታረቁ ግን ከዚህ ቤት ትወጣላችሁ ብለዋት ነበረ ማለት ነው። እና ከዚህ ቤት አያስቀምጧቸውም። ለዛም ነው አሁን ይህንን ሲስተም ማለትም ካሊብ ከኤደን ጋር ያሰበበት ምክንያትም እነሱ ከቤት እንዲወጡ ነው ማለት ነው። እና እንግዲህ ቲና ጀብድ የያዘች መስሏት ጭራሽ ኤደንን ስታይ ቸክላ አርገው ማለት የአንድ ቀን እርግዝና ቸክ ልታደርግ ማለት ነው። ዘይገርም ነው። እና ሌላው እንግዲህ ዳኒ በጣም ተስፋ ቆርጧል። ዳኒ እንግዲህ በሁለቱም በኩል የማይፈልግ ሰው ሆኗልኝ። ጭራሹንም ይባስ ብሎ ምን ብሎታል ዳኒ ለካሊብ አሁን አሁን ገና ከባድ ጦርነት ውስጥ ገባን ካሊብ እኔ ጋር መጣላት ፈልገሃል መሰለኝ የግልጽ ጦርነት ነው አሁን ላይ የከፈትከው ብሎታል ማለት ነው እንግዲህ ካሊብ መልሶለታል ማለት አንተ ገና መጀመሪያ እስኪ ኑሮ ጋ ታገልና ኑሮን አሸንፍ ኑሮን ካሸነፍክ በኋላ እኔ ጋር ትመጣለህ ብሎታል አይ እኔ የምነግረውን ስማኝ ካሊብ እኔ በኤደን የመጣ ሞት እንኳን ቢሆን እታጋ እታገለዋለሁ ሞት እንኳን ቢሆን አይደለም ሰው ይቅር እና እስከ ሞት ድረስ ዋጋ ልከፍል እችላለሁ። ስለዚህ ከኤደን ላይ አይንህን አንሳ፣ እጅህንም አንሳ። የምታደርገው ነገር ልክ አይደለም እንዴ ቆይ እኔ ምን አደረግኩህ ብሎታል ማለት ነው እና ወደ ግልጽ ጦርነት ገብተናል ሲለው እኔም አላልኩ ብሎል ካሊብ። እውነት ለመናገር እንደው በጣም ማፈሪያ ማፈሪያ ነው ዳኒ ማፈሪያ በሰው ቤት ቁጭ ብሎ የሰው ሚስት ሲያማግጥ ኑሮ አሁን አፋለ ብሎ ሲያወራ ራሱ ማፈሪያ ነው በጣም ለዚህም ነው ትሁት ምን አለችው እንደው አሁን አንተ አፋለ ብለ ታወራለህ እስኪ አስበው ይህ እውነቱን እንኳን ታውቆ እስካሁን አለ አረ ምን አይነት ጉድ ነህ አንተስ እንደ አሁን እኮ ካሊብ ቢያደርግ እውነት አለው አሁን እኔ በነገራችን ላይ ነግረዋለች አትቀድማም መጥቶ ሲያማክራት ዳኒ አሁን ኤደንን ይዘ አምልጥ፣ ኤደንን ይዘ አምልጥ ብለዋለች። ገና ከዛ እሱ ግን ሲንከራፈፍ ኤደንን ተቀምጦ ቁጭ አለ ማለት ነው። አሁን ጭራሽ ሂዶ ትውት ግን ታዘብኩሽ። ምንድን ነበር ስትኝ ነበር፣ ይላታ ታዲያ፣ ምን ታርግል? ይዘህ እኮ ተቀየሳለችህም ቢያልክ ማለት ነው። እና አሁን ላይ ግን ኤዱ በካሊብ እጅ ገብታለች ማለት ነው እንግዲህ። በእርግጥ እሷ ያስቀመጠችው ፎርማ አለ። ምን ብለዋለች? ካሊብ፣ በሀሳብ ተስማምቻለሁ ምክንያቱም ጥላቶቻችን ያለዚህ በሌላ ልናጠቃቸው አንችልም ስላልከኝ በሀሳቡ ተስማምቻለሁ። ሁለት ነገር ግን አለኝ። አንደኛ ወደ ሌላ ሪሌሽኑ እንዲዞር አልፈልግም ብለዋለች እሱም አይ እንደምታስቢ ባለየ ወንድ አይደለሁም ብለዋል ሁለተኛ ደግሞ በፈለግኩት ሰዓት ጨዋታው ካላማራኝ ማቆም እችላለሁ ብላ እሺ ተብላ ነው የጀመረችው ጨዋታውን ጨዋታውን ገና ከመጀመሯ ግን ከትሁት ምክር ቤት ተቀብላለች ማለት ነው እንግዲህ ትሁት ምንድን ነው ያለቻት እንግዲህ በርቺ አይዞሽ ግን ምንም አትሆኝም ምናምን ስትላ ጊዜ እንዴ ግን እኮ ጭራቅ ከሆነች ማለት በጣም መጥፎ ከሆነች እኮ ቲና ልትበቀል ትችላለች፣ የሆነ ነገር ብታደርገኝ ብላ እንግዲህ ፈርታለች ማለት ነው። ኤደን ትውት መልሰላታለች። አይ ጭራቅ እንኳን ጭራቅ ናት፣ ነገር ግን ምንም አታደርግሽም። ሲጀመር ዳኔም ራሱ አያስነካሽም ብላታለች። በነገራችን ላይ አዎ አሁን የኤደን ፍርሃትና የኤደን ስጋቻ ትክክል ናት። ከዚህ በፊት ቲና ምን ብላለች ለዳኒ ለራሱ እንኳን እችን ኤደን የምትባለዋን እቆልፋታለሁ ብላ ነበረ በነገራችን ላይ ካሌ በአሁኑ እሷን ቆልፏታል ቲናን ማለት ነው የቆልፋት የቆለፋት ለምንድን ነው ስለሚገባት ነው በጣም አብዝታው በጣም ማለት ነው ውጥር ውጥር የሚባል ነገር አለ እንደዛ ስትል ጊዜ አይ እንግዲህ ብሎ እንግዲህ አስቡት እሱ ፈልጉት ወዶ ፈቅዶ እኮ አይደለም ማብራት ያደረው ጭራሽ በራሷ ሲስተም እንደዛ አድራ አሁን ደግሞ ፍቅራችን እንቀጥላለን ምናምን ስትላላጥበት ዘግቷታል ማለት ነው። እና እንግዲህ ካሊብ በዚህ መልኩ የቆልፋት በጣም ስላበዛችሁ ነው። በጣም ማለት ነው ታግሷት ምናምን፣ እሷ ግን ትግስት አልወደላ ሲል ጊዜ አይቆል አሳይሽ እንዴት እንደሚቆለፍ ለምን እሷ መቆለፍን በጣም ትላለች እና ኤደንን ቆልፋት አለው ስትል ስለነበረ ካሊብ ና እስኪ ቆለፍ አንዳሳይሽ አለ ይመስላል ማለት ነው። እንግዲህ ቴና ለሰራችው ስራ አሁን ላይ ዋጋውን እያገኝች ትመስላለች እና በጣም ነው የሚያሳዝነው ማለት ነው። ዳኒ ደግሞ እንግዲህ ከቲና ግዴታ ውዴታ አይደለም ግዴታ ከእሷ መራቅ ስላለበት አሁን ላይ ይርቃል። የሚርቅበት ምክንያት ደግሞ ምንድን ነው? አባባውን ምን ብሏቸዋል? አባዬ እኔ ግን ቆይ አስቀይም ያለው እንደ ሲለው አይ አላስቀይም ገኝ ምን ነው ጠየቀኝ ሲለው ጊዜ አይ ካሊብ አሁን ላይ በጣም እየተደፋፈረኝ ነው። እንዴ እንዴት ነው? እኔ በየደን እኮ የመጣ ነገር እንደማልችል ታውቃለህ አይደል እንዲ አባዬ ምን ለማለት ፈልጎ ነው ሲለው ጊዜ አይ እየቀለደህ ይሆናል፣ ካልሆነ ደግሞ አንተ የሚያደረግከው የሰራህበት ስራ ኑሮ ይሆናል ሲለው ብሎ ተነስቶ ላጥ ብሎ ሄደዋል ማለት ነው። ያውቃል አሁን እሱ እንደተነቃበት ያውቃል። እሷ ብቻ ናት የማታውቀው እንደተነቃባት ማለት ነው። እና እሱ እንደተነቃበት ያ ቃል ግን ነገሮችን እስከማመቻች ድረስ እዚሁ ነኝ ብለዋል ማለት ነው። በእርግጥ ቴና የተቀመጠችው እነሱን ለመመረዝ እነሱን ለመበቀል ነው። ቤተሰቡን ሙሉ እበቀላለሁ ብላ ነው ቴና የተቀመጠችው። እንዳኔ ደግሞ ውጭ ላይ ወጥቼ አሁን ጎዳና ላይ አልወድቅ ነገር የራሴ የሆነ ነገር እስኪኖረኝ ማለትም ቤት ኪራይ የሚሆን ምንም ከዛ አመቻችቼ እወጣለሁ ብሎ ነው ማለት ነው። እናቴና ሆይና ጀብድ የሰራች መስሏቴ ላገሩ ነው። እንግዲህ እዚ ጋ እንግዲህ የምንመለከተው ዳኒ ነው። ዳኒ እንግዲህ ምን ነው እሱ ጋድረሽ ነው እንዴ ሲላት፣ ስለሰራችሁ ጀብድ እያወራችሁ ነበረ። አው እኔ የምፈልገውን ነገር ሁሉ ማድረግ ይችላለሁ ብላው ነበረ እና ዳኒም የመለሰላት ነገር ውሽ ምና አንቺ ጀብድ የሰራሽ መሰለሽ እንዴ ሲላ ጊዜ ንፍ አቦ ደዛ ብላው ሄዳለች። እውነት ለመናገር በጣም ዘይገርም ነው ይሄ ዘይገርም ለምን፣ ካላንተ አልተነፍስም ካላንተ መኖር አልችልም ስትለው የነበረውን ሰውዬ ዞር በልልኝ ማለት በጣም ትልቅ ለውጥ ነው። እንግዲህ በበቀደምም ብሏታል ቢራ እየጠጣች እያለ ብሩን አራት መቶ ሺህ ብር ተቀብላለች። አሁን ግን እንደ ዱሮ ጅል አይደለችም ቲና አሁን ላይ ቴና ብልጥ ነች። ስለዚህ እንደ ዱሮ በቃ እሺ ብላ አትሰጠውም። አሁን ዳኔ እየጠበቀ ያለው ምንድነው ነው ብሩን ተቀብልሽ ብሩን ተቀብልሽ የሚላት ብሩን ተቀብለ አምጥታ ስጥት እንድታደርገው ነው እንደዛ ስታደርግ አሁን ላይ በጣም አክቲቭ ሆናለች። አንተ ከሷ የምትፈልገው ገንዘብና ገንዘብ እንደሆነ ተረድታለች። ስለዚህ ምንድነው ያለችው ለካሌብ ለሚስት እኮ ገንዘብ ስጦታ ሰጠኝ። አሁን ደግሞ ጊዜ እናሳልፋለን ስትል እንዳልኳቸው ካሌብም ቆልፏታል ማለት ነው። ዳኒ ደግሞ ደጋግሞ ኤደንን ይቅርታ ጠይቋታል። በየመንገዱ እየጠበቀ ይቅርታ ቢጠይቃትም እሷ ግን አይንህን ለአፈር ብለዋለች። እንግዲህ አይንህን ላፈር ያለችበት ምክንያት ደግሞ ምንድን ነው? በየቦታው እየጠበቀ ያስቸግራታል ማለት ነው። እንዴ አንተ በቃ ተወኝ ለቀቅ አድርገኝ። እንዴ አንተ እኮ ነው የታገስኩ፣ ስንት ጊዜ ነው የታገስኩ? አብረን እንደግ፣ አብረን እንስራ ነው ያልኩ። ሰርተህ አሳድገኝ አላልኩ። እዚህ መልከስከስ ውስጥ ምን አገባ ነበረ? ስለዚህ ለአንቺ ብዬ ነዋት በለኝ ከዛሬ ጀምሮ ከዛሬ ጀምሮ ለአንቺ ብዬ ነው አትበለኝ ብላደች ማለት ነው። ቲና እና ዳኒ የውሃ በላው መስኪን እና ዳኒ እንደዚህ ሆኗል ማለት ነው። አንተ እኮ አንተ ኢብን እንኳን ሽማግሌ ላክ ብዬ እንኳን ሽማግሌ መላክ ያቃተነ ብለዋለች። እና በዚህ መልኩ ተጠናቋል ማለት ነው። ማለትም ካሌብ ቲናን አንገቷን ቆልፏት ነው ያለቀው። እንግዲህ እትሞት ይሆን ትድን ይሆን? ትድናለች ትድናለች። ባይዘወይ ምንም አትሆንም። ያው ግን የልጁ ጉዳይ የአንድ ቀን ልጅ ያለ ሆዷ ውስጥ ምንዴት ይሆን ይሆን? ምን ይሆን ይሆን? ልጁ ሲድን ይሆን ወይ? ምርመራ ውስጥ አሁን ቼክ ላደርገው ብላ ገብታ ነበረ መታጠቢያ ቤት ማለት ነው። ቼክ ልታደረገው የአንድ ቀን ልጅ ተረግዟን አልተረገዘም ሚለውን ደግሞ በቀጣይ ይዤላችሁ መጣ ይሆናል። በጣም ነው ፈን የምታደረገ። ባይዘወይቲና እና ይህን ይመስል ነበር። ለዛሬ ውዶቼ ማሮቼ ላይክ ማረጋት ርሱ። ባይ ባይ።